ሰላም ጤና ይስጥልኝ የተወዳችሁ ቤተሰቦች የህዳር 26 2018 መረጃዎችን ይዤላችሁ መጥቻለሁ። በዛሬው የመረጃ ሰዓታችን ሶስት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። በቅድሚያም ቤተሰቦች ዶናልድ ትራምፕ በአሜሪካ የሚገኙ ስደተኞች ላይ የሚወስዱትን እርምጃ ተከትሎ በአሜሪካ የሚገኙ ጥገኝነት ጠያቂ ኢትዮጵያውያን ምን አይነት ጥንቃቄዎች ማድረግ አለባቸው? ምን አይነት ስህተቶችን መስራት የለባቸውም? የሚለው ጉዳይ ላይ ቢቢሲ በዝርዝር አንድ መረጃ ይዞ ወጥቷል። ይህንን መረጃ ወደ እናንተ አደርሳለሁ። በዛ ለሚገኙ ወዳጅ ቤተሰቦቻችሁ ይሄ መረጃ እንዲደርሳቸው ሽር አድርጉላቸው። በሌላ በኩል በትግራይ ክልል በመቀሌ ውስጥ እየተከሰተ ያለው ነገር መፈንቅለ መንግስት የሚመስል ነገር አለው ሲሉ በርካቶች ሀሳባቸውን እየሰጡ ይገኛል። ይህንን ሀሳብ የሰጡበት ምክንያት ለምንድን ነው የሚለውን ጉዳይ በዝርዝር ወደ እናንተ አደርሳለሁ። የኤርትራ መንግስት ያለ ፍርድ ለ18 ዓመታት አስሯቸው የነበሩ 13 ሰዎች ጉዳዮችንም ጭምር ለቋቸዋል። እነዚህም ጉዳዮች በዝርዝር ወደ እናንተ አስደምጣለሁ። ታዲ ያለ ዩቱብ ቻናላችን አዲስ ከሆናችሁ የዩቱብ ቻናላችንን በማድረግ ቪዲዮውን ላይክ በማድረግ መረጃውን ተከታተሉ። ጋበዝኩኝ፣ ወደ መረጃው ንለፍ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በአሜሪካን ውስጥ የሚገኙ ስደተኞች ላይ አዲስ መውሰድ የጀመሩትን እርምጃ ተከትሎ በአሜሪካን ውስጥ የሚገኙ ኢትዮጵያውያን ማድረግ ያለባቸው ጥንቃቄና መስራት የሌለባቸው ስህተቶች ምንድን ናቸው ሲል ቢቢሲ በፊት ለፊት ገጹ አንድ መረጃ ይዘወጥቷል ዋሽንግተን ውስጥ አንድ አፍጋኒስታናዊ ስደተኛ በሁለት የአሜሪካ የብሔራዊ ዘብ አባላት ላይ ጥቃት ከፈጸመ በኋላ የፕሬዚዳንት ዶናልድ ትራምፕ አስተዳደር የጥገኝነት ጥያቄዎችን በአጠቃላይ አግዷል። የአሜሪካ የዜግነትና ስደተኞች አገልግሎት ሁሉም ጥገኝነት ጥያቄዎች ላይ ተገቢው ምርመራ እስከሚደረግ ድረስ እገዳው ጸንቶ እንደሚቆይ አሳውቋል። ትራምፕ የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው ካመለከቱ በኋላ በአሜሪካ ለስደተኞችና ጥገኝነት ጥያቄዎች ያለው ሁኔታ አስጨናቂ ሆኗል። የአሜሪካ የብሔራዊ ዘብ አባላትን ያቆሰለውና የገደለው አፍጋኒስታናዊ ስደተኛ በመሆኑ የአሜሪካ መንግስት ከአፍጋኒስታናውያን የሚቀርቡ የጥገኝነት ጥያቄዎችን መቀበል ማቆሙን ነግሯል። አሁን ደግሞ የአገር ውስጥ የደህንነት መስሪያ ቤት ከየትኛውም ሀገር የስደተኞችን ጥያቄ እንዳይቀበል ትዕዛዝ ተላልፎለታል። ቢቢሲ ያነጋገራቸው በሜሪ ኒውዚላንድ የኢሚግሬሽን ጠበቃ የሆኑት ሄኖ ገቢሳ እና ሙሉ አለም ጌታቸው የጥገኝነት ጥያቄዎች ላይ የሚካሄደው ምርመራ የሚቀጥል ቢሆንም ውሳኔ ግን አይሰጥም ይላል። የብሔራዊ ዘብ አባላት ላይ ጥቃት ከተፈጸመ በኋላ ትራምፕ ኤርትራን፣ ሱዳንን ጨምሮ ለ19 የውጭ ሀገራት ዜጎች የተሰጡ የመኖሪያና የስራ ፈቃዶች ምርመራ እንዲደረግባቸው አዘዋል። ለመሆኑ የአሜሪካ የስደትና ጉምሩክ መስሪያ ቤት ማለትም አይስ ሰራተኞች እያሳደዷቸው የሚገኙትና ህገወጥ ስደተኞች የሚባሉት እነማን ናቸው? በትራምፕ አስተዳደር ህገወጥ የሚባሉ ስደተኞች ስደተኞችስ የትኞቹ ናቸው? ቢቢሲ ያነጋገረቸውና በአሜሪካ ከፍተኛ የህግ አዋቂ የሆኑት ሁለት ግለሰቦች አይስ እያሳደደ ያለው በስደተኞች ችሎት ከአሜሪካ እንዲወጡ የተወሰነባቸው ስደተኞች ሆነው በተጨማሪም በወንጀል ወይም በሌላ ጉዳይ የሚፈለጉ ግለሰቦች ናቸው ይላል። የትራምፕ አስተዳደር ወደ አገራቸው መልሳቸዋለሁ ብሎ የተነሳው ጥገኝነት ጠያቄዎች የወንጀል መዝገብ ላይ ስማቸው የሰፈረ መሆኑ ጠበቃ ሙሉ ዓለም ይናገራሉ። የትራምፕ አስተዳደር ሰነድ አልባ ስደተኞችም ቢሆኑ በፍርድ ቤት ከሀገር እንዲወጡ ውሳኔ የተላለፈባቸው ብቻ ከአገር አስወጣለሁ ሲል መናገሩን ጠበቃ ሙሉ ዓለም ያስታውሳሉ። የተለያዩ ጥናቶች ግን የህግ አስከባሪ አካላት ከሀገር መውጣት አለባቸው ብለው በቁጥጥር ስር ከዋላቸው ሰዎች መካከል ሁለት ሶስተኛ የሚሆኑት ምንም አይነት ወንጀል ሪከርድ የሌለባቸው መሆኑን ጠበቀው ይገልጻሉ። ማንኛውም ጥገኝነት ጠያቂ ፍርድ ቤት ቀርቦ ጥፋተኛ ነው ተብሎ እስካልተፈረደበት ድረስ ነፃ እንደሆነ ነው የሚቆጠረው የሚሉት ጠበቃ ሙሉ አለም አሁን ታስረው የሚገኙት አብዛኞቹ ምንም ወንጀል የሌለባቸው በመሆናቸው አስተዳደሩ መጀመሪያ ላይ ከገባው ቃል ወሰኑን አልፎ ሰነድ አልባ ስደተኞች እያሰረ መሆኑን ያሳያል ብለዋል። ጠበቃ ሄኖ ገቢሳ በበኩላቸው ጥገኝነት ጥያቄዎች ጥያቄያቸው ተቀባይነት ሳያገኝ ከቀረ በኋላ ይግባኝ የመጠየቅ መብት አላቸው ይላሉ። አንድ ጥገኝነት ጥያቄ ጉዳዩ በይግባኝ እየታየለት እያለ ህገወጥ ስደተኛ ሊባል እንደማይችልም ጨምረው ገልጸዋል። አንድ የስደተኝነት ጥያቄው ውድቅ የተደረገበት ግለሰብ እስከ ጠቅላይ ፍርድ ቤት ድረስ በመሄድ ጉዳዩ እንዲታይለት ማድረግ ይችላል። በአሜሪካ የጥገኝነት ጥያቄዎች ሁለት አይነት መልኮች አላቸው። አንደኛው በድንበር በኩል ህግን ጥሰው የሚገቡ ሰዎች ሲሆኑ እነዚህ ካለ ቪዛ የመጡ በመሆናቸው ምርመራ ሳይደረግባቸው ወይንም እንዲገቡ ሳይፈቀድላቸው ዘሎ የገቡ በመሆናቸው የአሜሪካን ድንበር አልፈው እንደገቡ እጃቸው በመስጠት ጥገኝነት ይጠይቃሉ። ድንበርና ህግ ጥሰው የሚገቡ ስደተኞች ጉዳያቸው በቀጥታ የሚታየው በኢሚግሬሽን ፍርድ ቤት ውስጥ ይሆናል። እነርሱም ጥገኝነት ከጠየቁ በኋላ እንደ ማንኛውም ሰው የህግ አካሄድ ተከትለው ጥገኝነት ማግኘት ይችላሉ ካላገኙ እስከ መጨረሻው ጠቅላይ ፍርድ ቤት ድረስ ጉዳያቸው እንዲታይ መጠየቅ ይችላሉ። ሄነው ገቢዛ ይህ ሂደት ግን ቀላል እንዳልሆነና ጠበቃ ያስፈልጋቸዋል ይላሉ። ሂደቱ ውስብስብ በመሆኑ ብዙ ገንዘብ ያስፈልጋቸዋል ይላሉ። በሌላ በኩል ደግሞ በቪዛ የመጡ ምርመራ ተደርጎባቸው በቱሪስት ወይም በተለያዩ የቪዛ አይነቶች ወደ ሀገር ውስጥ የገቡ ወደ ፍርድ ቤት ሳይሆን ዩኤስሲአይኤስ ወደሚባል ተቋም በመሄድ ጥገኝነት ይጠይቃሉ። እነዚህ ግለሰቦች ክስ ሳይሆን እንደ ውይይት ያለ ቃለ መጠይቅ ይደረግላቸዋል። ብዙ ጊዜ አሳማኝ የሆነ ምክንያት ካላቸው የጥገኝነት ጥያቄዎች ተቀባይነት ያገኛሉ። ጥያቄያቸው ውድቅ ከተደረገ ወይም ካልተፈቀደላቸው ግን ወደ ስደተኞች ፍርድ ቤት ተመርቶ ጉዳያቸው ዳኛ ይመለከተዋል። ጠበቃ ሄኖክ በሕጋዊ መልኩ በቪዛ የገቡ ሰዎች ጥያቄ ወይም አፈርማቲቭ አሳይለም ፕሮሰስ የሚባለው መሆኑንና በድንበር በኩል የገቡት የጥገኝነት ጥያቄዎች ደግሞ ዲፌንሲቭ አሳይለም እንደሚባል ያስረዳሉ። ሕጉን ጥሰው ስለገቡ በሂደቱም ከዚህ ሀገር ትባረራላችሁ፣ የማትባረሩበት ምክንያት ምንድን ነው? አሳምኑ የሚል አካሄድ ነው ይላሉ ጠበቃው። እስካሁን ባለው ሂደት ከሰባ እስከ ሰማኒያ የሚሆኑ የአሜሪካ ዜጎች በስህተት ተይዘው መታሰራቸው ጠበቃ ሙሉ አለም ገልጸዋል። ከፍተኛው ፍርድ ቤት በዚህ ዓመት ባሳለፈው ውሳኔ መሰረት አይስ ማንኛውም ሰው በመልኩ በሚናገረው እንግሊዝኛ ዘዬ፣ ወይም በቆዳው ቀለም እና ሌሎች ተመሳሳይ መለያ አስቁሞ ለጥቂት ጊዜ አስሮ ማንነቱን እስከሚያጠራ ድረስ መመርመር እንደሚችል መወሰኑን ጠበቃ ሙሉ አለም ተናግረዋል። ይህ ብዙ ክርክር ያስነሳ ውሳኔ ነው። በታሪክም ከመጥፎ የከፍተኛው ፍርድ ቤት ውሳኔዎች መካከል የሚጠቀስ ሊሆን ይችላል ብለው የሕግ ባለሙያው አስተያየት ይሰጣሉ። ቢቢሲ ያነጋገራቸው የሕግ ባለሙያዎች የትራምፕ አስተዳደር የጥገኝነት ጥያቄያቸው በሂደት ላይ ያለ ስደተኞች ሊያስር አይችልም ይላል። አስተዳደሩ ሊያስር የሚችለው አንድ ሰው ጥገኝነት ጠይቆ ጉዳዩ እየታየለት ሳለ ወንጀል ከሰራ መደበኛ ወንጀል ከፈጸመ መሆኑን አብራርተዋል። ሁለተኛው በድንበር በኩል የገቡ ስደተኞች ማመልከቻቸው ፍርድ ቤት አስገብተው ጉዳያቸው እየታየ ከሆነ በየጊዜ ወደሚመለከተው ቢሮ እየቀረቡ ሪፖርት ማድረግ ይጠበቅባቸዋል። በድንበር የገቡ ስደተኞች ታስረው ስለሚለቀቁ ሲወጡ እየተመለሳችሁ በየጊዜው ሪፖርት ማድረግ አለባችሁ ተብለው እንደሚታዘዙ ጠበቃ ይኖ ገቢሳ ይናገራሉ። ይህ ኦልተርኔቲቭ ዲቴንሽን የሚባል ነው። በሚፈልጉ በሚፈለጉበት ጊዜ ሄደው ሪፖርት ካላደረጉ ወዲያውኑ ተይዘው እስር ቤት ሊገቡ ይችላሉ። እነዚህ ስደተኞች እስር ቤት ቢገቡም ግን የጥገኝነት ጥያቄያቸው ከእስር ቤት ሆነው

ይህ ግን አይስ ይዟቸው ወደ ሀገራቸው ይመልሳቸዋል ማለት አይደለም፣ በማለት ጠበቃ ሄኖክ ያብራራሉ። ማንም ሰው እዚህ ሀገር ውስጥ ገብቶ ወደ ሀገሩ እንዲመለስ ለማድረግ የዳኛ ውሳኔ ያስፈልገዋል የሚሉት ጠበቃው ከእስር ቤትም ይሁን ከእስር ቤት ውጭ ጉዳዩን ተከታትሎ ለማስፈጸም የዳኛ ውሳኔ ያስፈልጋል ይላሉ። በአሜሪካ ከፍተኛ የህግ አዋቂ የሆኑት ሄኖክ ገቢሳና ሙላለም ጌታቸው እንደሚሉት ወደ አሜሪካ በህጋዊ ቪዛ ገብቶ የጥገኝነት ጥያቄ ማቅረብ አሁንም ይቻላል። ጠበቃ ሄኖክ በ1980ዎቹ ውስጥ በኮንግረስ የጸደቀውን ኢሚግሬሽን ናሽናሊቲ ህግ ፕሬዚዳንቱ የመሻር ስልጣን የላቸውም ብለዋል። የኮንግረስ ህግ የሚሽረው ራሱ ኮንግረስ ወይንም ደግሞ ጠቅላይ ፍርድ ቤት ብቻ ነው የሚሉት ጠበቃው ጥገኝነት የጠየቁ ሰዎች ለተወሰነ ጊዜ መልስ አይሰጣቸውም ብቻ መባሉን ተናግረዋል። ጥገኝነት የመጠየቅ መብት ተዘግቷል የሚል ህግ ፖሊስም ወይንም ፕሬዝዳንታዊ ትእዛዝ አለመውጣቱን ጠበቃው ሙሉ አለም አጽንኦት ሰጥተው ተናግረዋል። የትራምፕ አስተዳደር ከለያቸው 14 ሀገራት የሚመጡ ስደተኞችን በተመለከተ ጠበቆቹ ሲናገሩ ከነዚህ ሀገራት ቪዛ አግኝቶ መምጣት ከባድ ሆኗል፣ ማንም ሰው ቪዛ ላያገኝም ይችላል ይላሉ። ትራምፕ በመጀመሪያ የስልጣን ዘመናቸው ወቅት ሰባት የሙስሊም ሀገራት ላይ የጉዞ እገዳ ጥለው ነበር። አሁን ደግሞ ኤርትራ፣ ሶማሊያና ሱዳንን ጨምሮ ከ19 ሀገራት የመጡና የመኖሪያና የስራ ፈቃድ ያላቸው ስደተኞችን ሰነዳቸው ዳግም ምርመራ እንደሚደረግበት ተገልጿል። ትራምፕ ሶማሊያውያን ስደተኞች በአሜሪካ እንዲኖሩ እንደማይፈልጉ ተናግረዋል። ፕሬዚዳንቱ ሶማሊያውያን ስደተኞች ወደ መጡበት መመለስ አለባቸው እና አገራቸው የማትራባ የሆነችው ያለ ምክንያት አይደለም ብለዋል። ትራምፕ ሶማሊያውያንን የሚያጣጥሉ ሌሎች አስተያየቶችንም ሰጥተው ሶማሊያውያን ስደተኞች ላይ እርምጃ እንደሚወሰድ ተናግረዋል። ቢቢሲ ያነጋገራቸው ጠበቆች ሶማሊያውያንና ኢትዮጵያውያን መለየት አስቸጋሪ መሆኑን ይናገራሉ። ጠበቃ ሙሉ ዓለም ማን ነው ኢትዮጵያዊ የሚለውን ለመለየት አስቸጋሪ ነው፣ በዚያ ላይ ኢትዮጵያዊ ሶማሌዎች አሉ፣ በዚህ ሂደት ውስጥ ኢትዮጵያውያን ይጎዳሉ ብለዋል። የአይስ መኮንኖች ወደ ሚኒፖሊስ መሄዳቸው የማይቀር ነው የሚሉት ጠበቃ ሄኖክ በበኩላቸው ለዚያ ነው እያሟሟቁ ያሉት ይላሉ። አክለውም በዚህ ደግሞ የሚጎዱ ትውልድ ሶማሊያውያን ስደተኞች ብቻ አይደሉም፣ ማንኛውም የጥገኝነት ጥያቄ ያቀረበ ሰው በዚህ አጋጣሚ ሊጠቃ ይችላል። በአጠቃላይ ጥንቃቄ ማድረግ እንደሚያስፈልግ የሚናገሩት ጠበቆቹ በዚህ ሰዓት ጉዳያቸው እየታየ ያሉ ጥገኝነት ጠያቂዎች ሌላ አይነት ችግር ውስጥ ራሳቸውን እንዳይጨምሩ ይመክራሉ። መኪና በሚያሽከረክሩበት ወቅት ጥንቃቄ ማድረግ ጠጥቶ አለማሽከርከር፣ ከተገቢው ፍጥነት በላይ አለመንዳት፣ በሚንቀሳቀሱበት ወቅት ተገቢውን ሰነዳቸውን ይዘው መንቀሳቀስ፣ ከጸጥታ አካላት ጋር አንቧገሯ አለመፍጠር፣ የሕግ ወይም የጸጥታ አካላት ሲያስቆማቸው ላለመታሰር በሚል ለማምለጥ አለመሞከር ማድረግ ካለባቸው ጥንቃቄዎች መካከል መሆናቸውን ባለሙያው ዘርዝረዋል። የጥገኝነት ጥያቄያቸው እየታየ ያሉ ስደተኞች የስራ ፍቃዳቸው ወይም ደረሰኛቸው የጥገኝነት ጥያቄያቸው እየታየ ያሉ ስደተኞች የስራ ፍቃዳቸውን ወይም ደረሰኛቸውን ለጸጥታ አካላት አስፈላጊ በሆነ ጊዜ ሁሉ ማሳየት፣ በቪዛ ያሉ ቪዛቸው ማሳየት እንደሚጠቅማቸውም መክረዋል። ከትዳር ወይም ከፍቅር አጋራቸው ጋር አምባጋሮ ውስጥ አለመግባት የጸጥታ አካላት ትኩረት ለመቀነስ እንደሚያግዛቸው ጨምረው ተናግረዋል። ከተያዙ ግን ወዲያውኑ ወደ ኢሚግሬሽን ጠበቃ መደወል ይኖርባቸዋል። ሁሌም የጠበቃ ስልክ ይዘው መንቀሳቀስና በቁጥጥር ስር ከዋሉ ለጠበቃቸው ወዲያውኑ ማሳወቅ እንዳለባቸውም ምክራቸውን ለግሰዋል። በትግራይ ክልል መቀለ ምንድን ነው እየተካሄደ ያለው? የታጠቁ የትግራይ ኃይል አባላት ደሞዝ ዘገየብን በሚል ቅሬታ መቀለ የሚገኘው የትግራይ ጊዜያዊ አስተዳደር ጽህፈት ቤት ህንፃ ላይ ከበባ መፈጸማቸውንና ድምጸ ወያኔ ቴሌቪዥን ጣቢያን ተቆጣጥረው እንደነበረ ተገልጿል። ታጣቂዎቹ በዋናነት ትኩረታቸውን ያደረጉት የክልሉ ጊዜያዊ ፕሬዚዳንት ሌተና ጀነራል ታደሰ ወረዳ ጽህፈት ቤት በሚገኝበት የትግራይ ክልል መስተዳደር ህንፃ ላይ መሆኑ ተነግሯል። መቀለ ውስጥ እንቅስቃሴ ያደረገው የትግራይ ኃይል አርሚ 31 የተባለው ክፍል ከሰባ በላይ የሚሆኑ አባላት ናቸው። እነዚህ ታጣቂዎች ረቡዕ ህዳር 24 ስምንት ዓመተ ምህረት ምሽት አራጉሩ ወይም እንድርታ ከተባለ ቦታ ተነስተው ነው ሐሙስ ዕለት በአስተዳደሩ ህንፃ ላይ ከበባ የፈጸሙት። የሰራዊት አባላቱ የነፍስ ወከፍ መሳሪያ የሆነውን ክላሾንጎፍ ጨምሮ ዲሽቃ የተባለውን የቡድን መሳሪያ የታጠቁ መሆናቸውን የአይንማኞች ማኞች ተናግረዋል። ይህ በእንዲህ እንዳለ የአርሚ 31 የቅርብ አዛዦች ክስተቱን ለማርገብ ሊያናግሯቸው ቢሞክሩም ከፍተኛ ባለስልጣናት መጥተው ያናግሩን በሚል ሳይቀበሏቸው መቅረታቸውም ተገልጿል። እኩለ ቀን ላይ የክልሉ ምክትል ፕሬዚዳንት አስተዳደር የሆኑት አቶ አማኑኤል አሰፋ እና የሰላምና ጸጥታ ቢሮ ኃላፊ ሌተናል ጄኔራል ፍሳ ኪዳኑ ከታጣቂዎቹ ጋር ውይይት ማድረጋቸውን የተነገረ ቢሆንም ንግግሩ በምን ውጤት እንደተጠናቀቀ የተገለጸ ነገር የለም። ከሰዓት በኋላ ዘግተው ወደ ከተማዋ የደረሱ ሌሎች የትግራይ ኃይሎች አባላት ወደ ድምፅ ወያኔ ቴሌቪዥን ጣቢያ መስሪያ ቤት ተቆጣጥረው ሰራተኞች ህንፃውን ለቀው እንዲወጡ አድርገው እንደነበርም ተገልጿል። በዚህ ምክንያት ጣቢያው ለሁለት ሰዓታት ያህል ስርጭቱ ተቋርጦ ቆይቶ አመሻሽ ላይ ወደ አየር መመለሱ ተረጋግጧል። በተጨማሪም ከሰዓታት በኋላ የሰማዕታት ሀውልት በሚገኝበት ግቢ ውስጥ ከፍተኛ ፍንዳታ መሰማቱን እና ምክንያቱ ምን እንደሆነ ባለስልጣናቱን ቢጠየቁም እየተጣራ መሆኑን ከመግለጽ ውጪ ዝርዝር መረጃ ማግኘት አልተቻለም። የኤርትራ መንግስት ያለ ፍርድ ለ18 ዓመታት አስሯቸው የነበሩ 13 ሰዎችን ለቋል። የኤርትራ መንግስት በወታደራዊ እስር ቤት ያለ ፍርድ ለ18 ዓመታት ያህል አስሯቸው የነበሩ 13 ሰዎች መለቀቃቸውን ቤተሰቦቻቸው ተናግረዋል። 13 ግለሰቦች ታስረው የነበረው በአስቸጋሪ አኗኗር ማይ ስርዋ ተብሎ በሚጠራ ጥብቅ ቁጥጥር በሚደረግበት ወታደራዊ እስር ቤት ነው። ከእስር የተለቀቁት ሰዎች ነጋዴዎች፣ የፖሊስ አባላት እንዲሁም በተለያዩ የሙያ ዘርፍ ላይ ተሰማርተው የነበሩ ባለሙያዎች ሲሆኑ ያለምንም ማብራሪያ ሐሙስ ህዳር 25 2018 ዓ.ም ተለቀው ከቤተሰቦቻቸው ጋር ተቀላቅለዋል። በማይስሩዋ ወታደራዊ እስር ቤት ታስረው የነበሩና ስማቸው እንዳይገለጽ የጠየቁ አንድ ግለሰብ ለቢቢሲ ትግርኛ እንደተናገሩት ጥቅምት 200 ዓ ም ላይ በወቅቱ የአገር ውስጥ ደህንነት ኃላፊ ከነበሩት ከኮሎኔል ስምኦን ገብረ ድንግል የግድያ ሙከራ ጋር ተያይዞ በቁጥጥር ስር መዋላቸውን ገልጸዋል። አክለውም የተያዙት ከሁለት ነጋዴዎች ጋር በተያያዘ መሆኑን አብራርተዋል። መጀመሪያ ላይ 30 የሚሆኑ ሰዎች በቁጥጥር ስር ውለው የነበረ ሲሆን የተወሰኑት ከዓመታት እስር በኋላ ተለቀው ሃያዎቹ ብቻ በአስቸጋሪ እስር ቤት ውስጥ ቆይተዋል። ከተለቀቁት መካከል የቀድሞ የኦሎምፒክ ብስክሌተኛና ነጋዴ ዘርአግብር ገብረ ሕይወት በንግድ ስራቸው ታዋቂ የሆኑ ተስፋ ለመንግስታብ እና በኩር መብራቱ እንዲሁም ኢንጂነር ዳዊት ሀብተማርያም እና ማቴዎስ ሀብተማርያም የተባሉ ሁለት ወንድማማቾች ይገኙበታል። በተጨማሪም ስድስት ነባር የኤርትራ ፖሊስ አባላት ሁለት አስርተ ዓመታት ለሚጠጋ ጊዜ ከቆየው እስር በኋላ ከተለቀቁ መካከል ናቸው። ከነዚህም መካከል የቀድሞ ወንጀል መከላከል ኃላፊ፣ የወንጀል ምርመራ፣ ፋይናንስና አስተዳደር እንዲሁም ደህንነት ኃላፊዎች እንዲሁም ካፒቴንና ሁለተኛ ከፍተኛ ምርመራ ባለሙያዎች ይገኙበታል። ከተለቀቁት መካከል የቀድሞ የሀገር ውስጥ ደህንነት ባለሙያ እንደሚገኙበት ቢቢሲ ኤርትራ ውስጥ ከሚገኙ ምንጮች ማረጋገጥ ችሏል። ከዚህ ቀደም አምኒስቲ ኢንተርናሽናል በአዲ አበይቶ እና ማይስርዋ በሚባሉ እስር ቤቶች ውስጥ በአሰቃቂ ሁኔታ ያለበቂ ውሃና ንጽህና ተይዘው የሚገኙ ግለሰቦች እንዲለቀቁ ጠይቆ ነበር። ካለ ፍርድ ቤት ውሳኔ ለረጅም ዓመታት በእስር ላይ የቆዩት ግለሰቦች በቆይታቸው ወቅት ቤተሰቦቻቸው እንዲጠይቋቸው አልተፈቀደላቸውም። 13 የተለቀቁ ሰዎች በ18 ዓመት የእስር ቤት ቆይታቸው ወቅት ፍርድ ቤት ቀርበው እንደማያውቁ ተገልጿል። ማይስርዋ ወታደራዊ እስር ቤት ከ76 ኮንክሪት የተሰሩ ክፍሎች ያሉት ሲሆን በቅር አምስት ትልልቅ ክፍሎችና ሀያ ኮንቴይነሮች ተጨምረውለት ማስፋፊያ እንደተደረገለት ምንጮች ተናግረዋል። ማይስሯ የሚገኘው ከኤርትራ ዋና ከተማ አስመራ ወጣ ብሎ በሰሜን ምዕራብ 9 ኪሎ ሜትር ርቀት ላይ ነው። የኤርትራ መንግስት ግለሰቦቹን መልቀቁን በተመለከተ እስካሁን ድረስ ያለው ነገር የለም። የሰዓቱ መረጃዎቻችን እነዚህ ይመስሉ ነበር። በሌላ ጉዳይ እስክንገናኝ መልካም ጊዜ።